ገዳሙ የሚገኝበት ቦታ በተፈጥሮ እጅግ የሚያስደንቅና አስገራሚ የሆነ ዙሪያውን ክብ ሆኖ የተጠረበ የሚመስል ነጭ ገደል ካለው ከፍተኛ ቦታ ላይ ነው። ወደ ገዳሙ ለመሄድ የሚያስችለው ጠባብ የሆነች አንድ አስቸጋሪ የተፈጥሮ መንገድ ብቻ ስትሆን፣ ከገደሉ በምዕራብ በኩል ይገኛል። የመንገዱ አፈጣጠር ገደሉ እየተፈለፈለ እንደ መሰላል በእንጨት እየተረበረበ የተሰራ ነው። የመሰላሉን መንገድ እንደጨረስን በሳንቃ የተገጠመ በር ጋር ደረስን። ይህም ከውስጥ በኩል ሌሊቱን ተቆልፎ ቀን ቀን ብቻ የሚከፈት ነው። ከዚህ በኋላ ያለው ቀሪው ግማሽ መንገድም በእንጨት ተረብቦ የተሰራ በመሆኑ በሩ ጋር ከመድረሳችን በፊት ከነበረው በላይ በጥንቃቄ መጓዝ ይጠበቅብናል። መንገዱን ወደ ላይ ሽቅብ አንጋጠን ስንመለከት በግራ በኩል ያለው ገደል ቁመቱ እስከ 60 ሜትር ያህል እንደሚሆን ገመትን። መንገዱ ከገደሉ ተፈልፍሎ በመሰራቱ በአንድ ጊዜ አንድ ሰው ብቻ ማስተላለፍ የሚያስችል ጠባብ መንገድ ነው። በጠቅላላው ዘጠና ሜትር የሚሆነውን መንገድ እንደወጣን የገዳሙ ሜዳማ ስፍራ ላይ ደረስን። የዚህን ሜዳማ መንገድ እንደጀመርነው በቀኝ በኩል አንድ በሳር ክዳን በአራት ማዕዘን ቅርጽ የተሰራች አነስተኛ ቤት አገኘን። የዝችን ቤት አገልግሎት ለማወቅ ስንጣጣር የገዳሙን ደህንነት ለመጠበቅ የተሰማሩ ዘብ ጠባቂዎች ማረፊያ መሆኗን በውስጧ በሚወጡት ሰዎች ለመረዳት ቻልን። የመጣንበትን ዓላማ አስረድተናቸው ዘቦቹን ተሰናብተን ስናበቃ ወደ እንግዳ ማረፊያው የሚወስደውን መንገድ ጠቁመውን ተለያየን። ከዘቦቹ ተለያይተን በተጠቆምነውና ሜዳማ በሆነው መንገድ ጥቂት እንደተጓዝን በአጥር የተከፋፈሉ የመኖሪያ ቤቶችና አንድ ስፋት ያለው ከሳር ክዳን የተሰራ የእንግዳ ማረፊያ ቤቱ ጋር ደረስን። በዚህ ማረፊያ ቤት ኮተታችንን አራክፈን ትንሽ ያረፍ ካልን በኋላ አንድ መነኩሴ ወደ እኛ መጥተው ነገ በሌሊት ወደ ገዳሙ እንደምንገባና ለአሁን ግን ከመንገድም ስለመጣን እህል ውሃ ቀምሰን አረፍ እንድንል የቻለ አካባቢውን ዞሮ መመልከት እንደሚችል ነግረውንና ጸሎታ ጸሎት አድርሰውልን ከማረፊያ ወጥተው ሄዱ። እኛም አረፍ ብለን እህል ውሃችንን ቀማምሰን ከማረፊያ ቤት ወጥተን ዞር ዞር ማለት ጀመርን። እንግዳው ማረፊያ ቤት ወደ ምስራቅ የሚወስደው መንገድ ተከትለን ግራና ቀኝ የበቀሉትን የተፈጥሮ እጽዋቶችን በአይን እያማተርን በውበታቸው እየተደሰትን ትንሽ መንገድ ከተጓዝም በኋላ ወደ መጨረሻው ገደል አፋፍ ደረስን። መነኩሴው ከኋላችን መጥተው ነገ በጠዋት ቁልቁለቱን እንወርዳለን ብለው መለሱን። እኛም ወደ እንግዳ ማረፊያችን ገብተን ስለ ውሎዋችን ነገ ስለምንጎበኘው ገዳም ስንወያያምሽተን አረፋልን። በነጋታው በሌሊት ተነስተን ወደ ቤተ መቅደስ እንደሚገባ አንድ ክርስቲያን ታጥበን ነጠላችንን ለብሰን ነቅተን ጠበቅናቸው። መነኩሴው ጥቂት ደቀ መዝሙራቸውን አስከትለው ወደኛ መጡም። መቼም መኝታው ከብዷችሁ ይሆናል አሉን። እኛም በመስቀላቸው እየተባረክን ተመችቶን እንዳደርን ተቀባብለን ነገርናቸው እሳቸው ጭንቅላታቸውን በእሽታ ነቅንቀው ወደ ገዳሙ ጉዞ ጀመርን። መነኩሴው ለእኛ የማይሰማ ጸሎት እያደረሱ እጅግ በተረጋጋ መንፈስ በጸጥታ ይጓዛሉ። መሬት ላይ የወደቁት የዛፍ ቅጠሎች ሲረገጡ ከሚያሰሙት ድምፅ ውጪ ማናችንም ምንም አይነት ድምፅ ሳናወጣ እየተጓዝን ከገደሉ ተፈልፍሎ ቁልቁል የሚወስድ አግድመታማ መንገድ ጋር ደረስን። ይህ መንገድ በግምት 15 ሜትር ያህል የሚሆነውን ከተጓዝን በኋላ ከአስደናቂው ገዳም በር ደረስን! ገዳሙ ከዋሻ ተፈልፍሎ ቁልቁል የተሰራና ሁለት በር ያለው ሲሆን አንደኛው ለወንዶች መግቢያ ሲሆን ሁለተኛው ለሴቶች መግቢያ የተዘጋጀ ነው። በዚሁ በር መነኩሴውን ተከትለን ገባን። የገባንበት የመጀመሪያው ክፍል ውስጠኛው ከዋሻው ተቀርጾ የወጣ ሁለት ምሰሶ የሚታይበት ሲሆን በሶስት ረድፍ ለመቀመጫ ከዋሻው የተዘጋጁ ደረጃዎች አሉት። እኛም በእርጋታ ከመቤታችን ቅድስት ድንግል ማርያም ስዕል አድኖ ስር ተደፍተን ጸሎት አደረስን። በዚህ የመጀመሪያው የዋሻ ክፍል የሚሰጠው አገልግሎት ቅኔና ማህሌት የሚቆምበት ሲሆን ወደ ውስጥና ሁለተኛው ክፍል የሚያስገቡ ከእንጨት መዝጊያ የተሰራላቸው ሶስት በሮች አሉ። በግራ በኩል ያለው በር አንድ ወጥ በሆነ ቁመቱ 1.5 ሜትር ወርዱ 75 ሳንቲሜትር በሚሆን እንጨት ተገጥሟል። ከሌሎቹ ልዩ የሆነበትን ሁኔታ መነኩሴውን እንዲነግሩን ስንጠይቃቸው በመጻሕፍት አይደገፍ እንጂ ከኢየሩሳሌም በመላይክ ተሰውሮ የመጣና ገዳሙ በተሰራበት ወይም በተገደመበት ዘመን የተገጠመ ነው የሚል አፈ ታሪክ አለ ብለው አጫወቱን። ወደ ውስጥ ለሚገባ ሰው በግራ በኩል ሳንቃ ወይም መዝጊያ የተገጠመላቸው ሁለት በራፎች ሲኖሩት በእነዚሁ በሮች ብርሃን ከውጭ ወደ ውስጥ የሚገባ ሲሆን ወጥተው ሲሄዱ የተለያዩ ቅርጾችና መጠን ያላቸው የጸሎት ማድረጊያ ሲሆኑ አንደኛው ግን ልዩ የሆነ ዋሻ ይመስላል። እኔም በልቤ ይህ ዋሻ ለዚህ ገዳም መስራች አባት እመቤታችን ቅድስት ድንግል ማርያም የተገለጠችበት ቦታ ይሆንን አልኩኝ። ምክንያቱም ከሌሎቹ በተለየ እጅግ መዓዛው ሳቢ ነበርና። ይህ ልዩ የዋሻ ክፍል ጠበብ ያለ ሆኖ ለአንድ ሰው መቀመጫ የምትሆን ደረጃ መሰል ዙሪያዋን በቀስት መንበር ቅርጽ የተከበበች ናት። የምን አገልግሎት መስጫ እንደሆነች መነኩሴውን ቀልጠፍ እየጠየኳቸው እሳቸውም ይህንን የምድር ውስጥ ገዳም የሰሩት አባት መንፈሳዊ ድርሰት የሚደርሱባት ክፍል እንደነበረችና አሁን ግን ተጨማሪ ጸሎት ማድረጊያ መሆኗን ገልጸውልናል። ይህ ጥንታዊ ገዳም በአሁኑ ሰዓት ድንቅልቄስ መነኮሳትና ለአቅመ አዳም ያልደረሱ ዲያቆኖች የሚቀድሱበት በዓመት ሁለት ጊዜ የአውም ሐምሌ ሰባት ቀንና ጥቅምት ሶስት ቀን የሥላሴና የባታ አለማርያም ዓመታዊ ክብረ በዓል ከተለያዩ ቦታ በሚመጡ ምዕመናን በድምቀት የሚከበርበት ታላቅ ገዳም ነው። ሁሉም ጉድጓዶች ውሃ የያዙ ሲሆን ውሃውን ሲመለከቱት አረንጓዴ መልክ ይምሰል እንጂ በብርጭቆ ውስጥ ሲያዩት ግን ንጹሕ የጠራ መልክ አለው። ይህንን ውሃ ሲጠጡት የሚጣፍጥና የውስጥ ደዌ በሽታን የሚያላቅቅ ነው። በዚሁ አምባ ላይ የሚኖሩት መነኮሳት ከነዚሁ ውሃ ለመጠጥና ለመታጠቢያነት ወይም ለተለያዩ አገልግሎቶች በማከፋፈል ይጠቀማሉ። በዚህ አምባ ላይ የሚበቅሉት እጽዋቶች ሙቀትን መቋቋም የሚችሉት ሲሆኑ በአጠቃላይ የቦታው የአየር ጸባይ ሞቃታማ ወይና ደጋ ነው። በዚሁ አምባ ላይ ከቆርቆሮ የተሰራ የግንብ ቤት አለ። አገልግሎቱም የገዳሙ የቅዳሴ የማከናወኛ ንብረቶች ማስቀመጫ የእቃ ቤት ነው። ከዚሁ ጎን ቁመቱ ሁለት ሜትር ተኩል የሚሆን መጠነኛ ውፍረት ያለው ጥቁር ድንጋይ በሁለት አነስተኛ ድንጋዮች ላይ ተጋድሞ ተመለከተን። ለምን እንደተቀመጠ ስንጠይቅ አመጣጡ በደብረ ሴና ወረዳ በ04 ደብረ ጽጌ ቀበሌ ገበሬ ማህበር ቆላማ ስፍራ ውስጥ ከሚገኘው ከአባ ጽጌ ድንግል አሁን ላይ የተፈጥሮ ድልድይ የሚባለውን ሴጣን ሊያፈርሰው ሲያስብ የዚህ ገዳም መስራች ደርሰው በአንካሴ ከወጉት በኋላ የተፈረሰውን ድንጋይ አሸክመው ወደ ጋሰጫ ስላሴ ሲወስዱት ወደ አምባው በሚያስወጣው አስቸጋሪ መንገድ ላይ ሲደርሱ ሰይጣኑ አልችል በማለት ሲጥለው ለሁለት በመፈርከሱ እንደገና ረጅሙን ድንጋይ አሸክመው አሁን የተቀመጠበት ቦታ ላይ ሲደርስ አውርደውት የተቀመጠ መሆኑን በመጽሐፍና በገዳሙ ውስጥ ባለው ስዕል የተደገፈ ታሪክ እንዳለ የተገነዘብንና አቀበታማው መንገድ ላይ የተሰበረውን የዚሁ ድንጋይ ክፋይ በአይን ተመልክተናል። በዚህ ገዳም ውስጥ ጥንታዊነት ያላቸውና ገዳሙን ያስገደሙት አባት በሕይወት ዘመን ሲገለገሉባቸው የነበሩና አሁን ከገዳሙ ውስጥ የሚገኙ ቅርሶች የምድር ቤት ውስጥ መቅደሱን ጨምሮ በብራና ላይ ጽሑፍ ያለባቸው መጻሕፍት ሲኖሩ፣ ቅዱሱ አባት የታመመ አሻሽተው ያድኑበትና የሞተ ሰው ያስነሱበት የነበረ የሚገለገሉበት አንድ የነሐስ መስቀል በታሪካዊ ቅርስነቱ ይገኛል። የዚህ ገዳም መስራች የወርቃማው ዘመን ወርቃማ ደራሲ መናኝ ጻድቅ ሊቅ የህዝበ መምህርና የሥነ ምህንድስና ባለሙያ የሆኑት አባ ጊዮርጊስ ዘጋሰጫ የተወለዱት በ357 ዓ ም በወሎ ክፍለ ሀገር በዛሬው ቦረና በጥንቱ ወለቃ ወረዳ ሸግላ በተባለ ቦታ ነው። የአባ ጊዮርጊስ ወላጆች ልጅ ሳይወልዱ ለረጅም ዓመታት ቆይተዋል። የልጅ ፍላጎታቸው እንዲሰምር ለሰማዕቱ ቅዱስ ጊዮርጊስ ተሳሉ። ስዕለታቸውም ሰምሮ በመልአኩ ቅዱስ ራኤል አብሳሪነት ወንድ ልጅ ወለዱ። ልጃቸውን ሰማዕቱ ቅዱስ ጊዮርጊስን በመማፀን ስለወለዱት ስሙን ጊዮርጊስ ብለው ጠሩት። ወላጆቹ የታላቁን ሰማዕት ስም ለልጃቸው ያወጡት ወደፊት በዓላውያን ነገስታት ፊት ምስክር፣ አጽራራ እምነትን አሳፋሪ ካህናትንና ምዕመናን የዘመናቱ ከሚነሱ የኑፋቂና የክህደት ነፋሳት በወንጌል ብርሃን ነፃ የሚያወጣ ሲሉ ይህንን ስም እንዳወጡለት ድርሳ ነኡራይል ይተርካል። አባ ጊዮርጊስ የመጀመሪያ ደረጃ መንፈሳዊ ትምህርታቸውን ከወላጅ አባታቸው ህዝበ ጽዮን እንደተማሩ ይገመታል። አባታቸው የመጀመሪያ ደረጃ ትምህርታቸውን ካስተማሯቸው በኋላ በማዕረገ ዲቁና እንዲቀበሉ ማድረጋቸውን ገድሉ ይነግረናል። ገድሉ አባታችን ማዕረገ ዲቁናን መቀበላቸውን እንጂ ማዕረገ ዲቁና የሰጣቸውን ጳጳስ ስም አይገልጽም። ዳሩ ግን ማረገዲቁናን ይቁናን በ341 ዓ ምህረት ወደ ኢትዮጵያ መጥተው እስከ አፄ ዳዊት ዘመነ መንግስት መጀመሪያ አካባቢ ከነበሩት ብዙ አቡነ ሰላማ መተርጉም እንደተቀበሉ ይገመታል። ማረገዲቁናን ከተቀበሉ በኋላ የአባ ጊዮርጊስ ወላጆች ለታላቅ ኃላፊነት የተመረጠውን ልጃቸውን በዘመኑ የታወቀ የነገረ ሃይማኖት ትምህርት ሊያስተምሯቸው ለሚችሉ መምህራን መስጠት እንዳለባቸው ወሰኑ። በወቅቱ ጥልቀት ያለው የነገረ ሃይማኖት ትምህርት ለመማር የሚመረጠው ትምህርት ቤት ሐይቅ እስጢፋኖስ ነበር። ወደ ሐይቅ እስጢፋኖስ በአፄ ዳዊት ዘመነ መንግስት እንደገቡ ገድላቸው ይገልጣል። ሐይቅ እስጢፋኖስ የተለያዩ ሊቃውንት የሚገኙበት በብዙ መጻሕፍት የተሞላውና ዙሪያውን በሐይቅ በመከበቡ የተማሪን ሀሳብ ለማሰባሰብ አመቺ የሆነ ቦታ ነው። አባ ጊዮርጊስ በሐይቅ እስጢፋኖስ ትምህርት አልገባቸው ብሎ ለሰባት ዓመታት ተቀምጠው ነበር። ትምህርት ቤት ህይወታቸውም ከቅዱስ ያሬድ ጋር ይመሳሰላል። እንደዚሁ አባ ጊዮርጊስም አብረዋቸው የሚማሩት ተማሪዎች ይህ ትምህርት የማይገባው ስለምንድን ነው? በእርሱ ኃጢአት ነው ወይስ በወላጆቹ? ብለው እስከሚጠይቁ ድረስ ትምህርት አልገባብሏቸው ነበር። በዚያን ጊዜ የሐይቁ መምህር የነበሩት አቃቤ ሰዓት ሰረቀ ብርሃን ለአባታቸው ልጅህ ትምህርት አይገባውም እና የቤተ መንግስት ነገር አስተምረው ብለው መለሱ። አባታቸው ህዝበ ጽዮን ግን አንድ ጊዜ ለእግዚአብሔር ሰጥቼዋለሁ፣ አልቀበልም፣ እዚያው ገዳሙን ያገልግል ብለው እንደገና አሰደዱት። በዚህ አይነት መምህሩ ወደ ሐይቅ እስጢፋኖስ መልሰው ወሰዷቸውና በጥበብ ዕድ ሥራ ላይ ተመደቡ። በጥበበ ዕድ ባካበቱት እውቀትም እንደ ቅዱስ ላሊበላ ከአለት ተፈልፍሎ ቤተ ክርስቲያን ለማነጽ ችለዋል። ዛሬ ከዘመን ርዝማኔ የተነሳ ጥገና ባይደረግለትም አባ ጊዮርጊስ ፈልፍለው ያሰሩት ዋሻ ቅኔ ማህሌት ቅድስትና መቅደስ ያለው ቤተ ክርስቲያን ብዙ የትሩፋት ስራ በተሰራበት በጋሰጫ ገዳም ይገኛል። የወለቃን ወንዝ ለመሻገር ያገለግል ዘንድ ከአለት ፈልፍለው የሰሩት ድልድይም የስነ ምህንድስና ሞያቸው የታየበት አሻራ ነው። አባ ጊዮርጊስ በልጅነታቸው እውቀት ስለተሰወራቸው ሁልጊዜ በስዕለ ማርያም ስር እየተንበረከኩ ይጸልዩ ነበር። የሐይቅ እስጢፋኖስ ገዳምንም እህል በመፍጨት ያገለግሉ ነበር። አባ ጊዮርጊስ ይፈጩበት የነበረው የድንጋይ ወፍጮ አሁንም በገዳሙ ውስጥ ይገኛል። አንድ ቀን ግን እመቤታችን ተገለጠችላቸውና አይዞህ እውቀት የተሰወረብህ ትምህርት ስለማይገባ ሳይሆን የእግዚአብሔር ድንቅ ስራ እንዲገለጥ ነውና ታገስ አለቻቸው። ከዚያም ጽዋ ልቦና አጠጣቻቸው። ከዚህ በኋላ በሐይቅ እስጢፋኖስ ትምህርታቸውን በሚገባ ተምረው አጠናቀቁ። በእውቀታቸውም ቀድሞ የሚያውቋቸው ሁሉ ይደነቁ ጀመር። አባ ጊዮርጊስ የያሬድንም ዜማ ተምረዋል። የተማሩትም ከአቡነ ሳሙኤል ዘጋርማ እንደሆነ ገድላቸው ይገልጣል። ሊቁ በዚያ ዘመን በአጼ ዳዊት አማካኝነት በሰሜን ኢትዮጵያ የያሬድ ድጓ ዋና ማዕከል በሆነው በደብረ ነጉድጓድም ተሹመው አስተምረዋል። ምክንያቱም በኢትዮጵያ የድጓ ሊቃውንት ዝርዝር አባ ጊዮርጊስ ይጠቀሳሉና። በትርጓሜ መጻሕፍትም በቅኔ የጠለቀ እውቀት እንዳላቸውም ድርሰቶቻቸው ይመሰክራሉ። የማስተማር ስራቸውን የጀምሩት በዚያው በሐይቅ እስጢፋኖስ መሆኑን ከድላቸው በሚከተለው መልኩ ይገልጠዋል። ከዚያን ጊዜ ጀምሮ ከእርሳቸው ዘንድ የሀገሪቱ ሰው ሁሉ የመጻሕፍትን ቃል ትርጓሚና ሁሉንም የመሃሌት ቃል ይጠይቁ ጀመር። ከሐይቅ በኋላ በዚያን ዘመን ሸግላ በመባል ትጠራ ወደነበረችው ወደ ትውልድ ሀገራቸው ወደ ጋስጫ ተጓዙ። በዚያ ጊዜ የነገስታቱ መቀመጫ በዚያ የነበረ ይመስላል። ለዚህ ሶስት ምልክቶች አሉ። ከዚህ በኋላ አባ ጊዮርጊስ ዘጋሰጫ በአባታቸው እግር ተተክተው በቤተ መንግስት ያለችውን ስዕል ቤት እንዲያገለግሉ ወደዚያ ገቡ። አባ ጊዮርጊስ በቤተ መንግስቱ የንጉሱ ልጆች ከማስተማራቸውም በላይ በቤተ መንግስቱ ዙሪያ ከነበሩት ሊቃውንት መካከል አንዱ ነበሩ። በአንድ ወቅት ግብፃዊ ጳጳስ አቡነ በርተሎሚዎስ ስላሴን አንድ ገጽ ብለው ያምናሉ ተብለው በተከሰሱ ጊዜ ነገሩን እንዲያጣሩ ከተመረጡት ከቄስ አፄ ተከስተ ብርሃንና ከሐይቁ ከሀይቁ መምህር ከአቃቤ ሰዓት ዮሴፍ ጋር አብረው ተልከው ነበር። እነዚህ ሶስት አበው ጳጳሱን ካነጋገሩ በኋላ ክሱ ሐሰት መሆኑን በማረጋገጥ ስለ ምስጢረ ስላሴ የሚገልጠውን የጳጳሱን እምነት በጽሑፍ በጽሁፍ ይዘው መጡ። በቤተ መንግስቱ በነበረ ጊዜ የንጉሱ ልጆች ይስሐቅን፣ ቴዎፍሎስን፣ እንድርያስን፣ ሀብተ ኢየሱስን፣ ሕዝቅያስን፣ ኢዮሲያስን፣ ኢዮስያስን ዘርአ ያዕቆብና ሴት ልጁን ሕሌኒን በምግባርና በሃይማኖት ቀርጸዋቸዋል። ወደ ዙፋን ከመጡት ቴዎድሮስ፣ ይስሐቅ፣ ዘረ ያዕቆብ እና አንድሪያስ በስተቀር ሌሎቹ ብዙም አይታወቁም። በዚህም የአባ ጊዮርጊስ ሕይወት ፍልስፍና ተንጸባርቋል። ዘረ ያዕቆብ በድርሰቱ ሲመስላቸው፣ ቴዎድሮስ ደግሞ ለቅድስና ማዕረግ በቅቶ በሕይወቱ መስሏቸዋል። በኢትዮጵያ ቤተ ክርስቲያን ቅዱስ ተብለው ጽላት ተቀርጾላቸዋል። በዓሉ ሰኔ 29 ቀን ይከብራል። አባ ጊዮርጊስ በሸግላ በነበሩ ጊዜ ቦባ በሽታ በጣም ታመው ሊሞት ደርሰው እንደነበር ገድላቸው ይናገራል። ታመው በነበረ ጊዜ አንድ ሌሊት ቅዱስ ጴጥሮስና ቅዱስ ጳውሎስ ተገልጠውላቸው ከእኛ ጋር ትኖር ዘንድ ልንወስድ መጣን አሉት። እርሱም የድርሰት ስራይን ሳልሰራና እግዚአብሔርን እግዚአብሔር አብዝቼ ሳላመሰግነው አሁን አትውሰዱኝ ሲል ለመናቸው። እነርሱም የአባታችን አባ ጊዮርጊስን ልመና ተቀብለው ከህመማቸው ፈውሰዋቸው ሄዱ። ለዚህም ይመስላል ከበሽታቸው እንደተፈወሱ ወዲያው የድርሰት ስራዎቻቸውን ማቀላጠፍ የጀመሩት። አባ ጊዮርጊስ መከራ ያልተለያቸው አባት ነበሩ። ገድሉ እንደሚተርከው በቤተመንግስቱ የነበሩ ሰዎች የእሳቸውን መከበር እና መወደድ አይፈልጉም ነበር። በተለይም ፍካሬ ሃይማኖት የተሰኘውን መጻሕፍት በመጻፋቸው የተነሳ መከበሩ አልተዋጠላቸውም። ስለዚህም ነገር ሰርተው ከአፄ ይስሐቅም አጣሏቸውም። ከለታት በአንድ ቀን የአባ ጊዮርጊስ በስጋ ዘመዱ የሚሆን አባ ጊዮርጊስ በሰውና በእግዚአብሔር ዘንድ ያለውን ክብርና ሞገስ አይተው በመቅናት ወደ ንጉሥ በመሄድ በሐሰት ከሰሱ። አፄ ይስሐቅ አባ ጊዮርጊስን አሳስረው ውሃ ወደማይገኝበት አለታማ ቦታ ተጓዙ። በዚህም በመከራ ለብዙ ጊዜ ኖሩ። በዚያ እያሉ ዘወትር በጸሎት አብዝተው ይተጉ ነበር። እግዚአብሔርም አፄ ኢስሐቅ ወደ ልቦናቸው እንዲመለሱ አደረገ። ንጉሱም በአባ ጊዮርጊስ ላይ የተፈጸመውን ነገር ሁሉ በማየታቸው ተጸጸቱ። አገልጋዮቹንም ጠርቶ አባ ጊዮርጊስን እንዲያመጡለት አዘዘም። ነገር ግን እነዚያ ተንኮል ሰሪዎች የአባ ጊዮርጊስ መምጣት ተንኮላቸውን ስለሚያጋልጠው አባ ጊዮርጊስ ሞቷል ብለው አስወሩ። ይህንን ሲሰማ ንጉሱ ይስሐቅ ፈጽሞ አዘነ። አባ ጊዮርጊስ ሞቷል እየተባለ መወራቱን ከደቀ መዛሙርታቸው ስለሰሙ በሕይወት መኖራቸውን ዜና ጽፈው ለአጼ ይስሐቅ እንዲያ ለአጼ ይስሐቅ እንዲያደርሱለት አውሎ ንፋስ ላኩ። አውሎ ንፋሱ ደብዳቤውን ተሸክሞ በመሄድ አጼ ይስሐቅ በድንኳን ተቀምጦ ሳለ ጉልበቱ ላይ አስቀመጠው። ንጉሱ ምትሐት የተሰራበት ስለመሰለው ደነገጠና መኳንንቱና ሕዝቡን ሰብስቦ ጉዳዩን ገለጠ። ወዲያው እሳት አስነድዶ ቢጥለው ሊቃጠል አልተቻለም። ወደ ውሃ ይጨምረው፣ አልጠፋም። በዚህ ተደንቆ ወረቀቱን ከፍቶ አነበበው። ደብዳቤው ከአባ ጊዮርጊስ የተላከ መሆኑን ሲያውቅ አጼ ይስሐቅ ደነገጠ። እነዚያ መልክተኞችን አስይዞ ወደ ወይን ይጨመራቸው፣ አባ ጊዮርጊስንም ከግዞት ያወጧቸው ዘንድ አዘዘ። አባ ጊዮርጊስ ወደ ቤተ መንግስቱ ሲመጡ ንጉሱ በደስታ ተቀብለው ደብዳቤውን በማን እጅ እንዳስላኩ ጠየቁም። አባ ጊዮርጊስም ደብዳቤውን በሰው ሳይሆን በእግዚአብሔር ፈቃድ በነፋስ እንደላኩ ተናገሩ። አጼ ይስሐቅ ለአባ ጊዮርጊስ ምድረሰውን የተባለውን የጳጳሳት መቀመጫ የነበረውን ሀገር በርስትነት ተሰጥቷቸው ነበር። ይህ ቦታና ጋሰጫ ቅርብ ይመስላሉ። ምክንያቱም ገድለ አባ ጊዮርጊስ ስለ ምድረሰውን ሲናገር በዚያው የአባ ጸሎተ ሚካኤል ገዳም እንዳለ ይተረካል። የአባ በጸሎተ ሚካኤል ገዳም ያለው ከአባ ጊዮርጊስ ዘጋሰጫ ገዳም ስር ነው። አባ ጊዮርጊስ በግዞት በነበሩ ጊዜ በራእይ እመቤታችን ተገልጣ እረፍቱ በአባ በጸሎተ ሚካኤል ገዳም እንደሚሆን እንደነገረቻቸው ገድላቸው ይተርካል። አባ ጊዮርጊስ በምድረ ሰውን ንጉስ ይስሐቅ ክረምቱን ያሳልፉበት በነበረው ቦታ ላይ ቤተክርስቲያን አሰሩ። በዚያም በማስተማርና በጾም በጸሎት ይተጉ ነበር። በጋስጫ እያሉ አጼ ይስሐቅ አስጠሯቸው። በዚያን ጊዜ ንጉሥ የመናገሻ ማርያም ቤተክርስቲያን አሰርተው ስለነበር እንዲባርኩለት ፈልጎ ነበር። አባ ጊዮርጊስ ምንም እንኳን በዚያ ጊዜ ታመው የተኙ ቢሆንም ወደ ንጉሱ ተጓዙ። እዚያ ሲደርሱ በጣም ተዳክመው ነበር። ስርዓቱን ለመፈጸምም አቅም አልነበራቸውም። ስለዚህ ንጉስ ይስሐቅ በአልጋ ተሸክመዋቸው እንዲዞሩ ቤተክርስቲያኗን እንዲባርኳት አደረጉ። ቡራኬውን ከፈጸሙ በኋላ ደቀ መዛሙርታቸውን ሰብስበው ከሞትኩ አባቴ በጸሎተ ሚካኤል መከራ ወደ ተቀበለባትና እኔም ቤተ ክርስቲያን ወደ አነጽኩባ ቦታ ወስዳችሁ ቅበሩኝ ሲሉ አዘዟቸው። ለደቀ መዛሙርቱ የመጨረሻ የስንብት ትምህርት እያስተማሯቸው እነርሱን ባልጋ ተሸክመዋቸው ወደ ጋስጫ እያመሩ ሳለ በመንገድ ላይ ሐምሌ 7 ቀን 1426 ዓ ም 69 ዓመታቸው አረፉ። በረከታቸው ትድረሰን። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ህዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታ ያሻግርልን።